የፕሮጀክቱ ዓላማ ሰልጣኞችን ከስራ ጋር ማገናኘት መሆኑን የኮሌጁ ዴን ተወካይ አቶ አስረስ ወልዴ ገልጸዋል። ከስልጠና በኋላ ሰልጣኞችን ከስራ ጋር ለማገናኘት የኢንዱስትሪ አማካሪ ቦርድ አባላት ሚናቸው ከፍተኛ በመሆኑም ከኮሌጁ ጋር በቅንጅት መስራት እንዳለባቸው አሳስበዋል። ወርልድ ባንክ የሚሰጣቸው ዋናው ታርጌት እነዚህም ስራ እድል መፍጠር ነው። ተማሪዎቻችንን ሰልጣኞቻችንን ከስራ ጋር ማስተሳሰር ነው ና ይህን ፕሮጀክት ደግሞ ግብ ለማሳካት ዋና ጎል ይዞ በመንቀሳቀስ ላይ ይሆናል። ስለዚህ ይሄ ደግሞ ሲሆን እነዚህ ኢንዱስትሪ አድቫይዘር ቦርድ ዋናውን ሚና ይጫወታሉ ማለት ነው። ዋናውን ሚና ይጫወታሉ ምንድ ነው፣ ሰልጣኞቻችን ከስራ ጋር ማስተሳሰብ ታርጌት ታርጉ ነው እየሰራ ያለው ማለት። ስለዚህ ፕሮጀክቱ የመጨረሻው አልቲሜት ጎላችን ምንድ ነው የሚሆነው፣ ሰልጣኞቻችን ሰልጥ ነው ወደ ስራ መተሳሰር አለባቸው በተለያየ መንገድ ማለት ነው በቋሚነት በጊዜያዊነትና በተለያዩ መንገዶች ስራ እድል መፍጠር አለብን። የካፋ ዞን ስራና ክህሎት መምሪያ ኃላፊ አቶ ሚሊዮን ኃይሌ ኢትዮጵያን ከድህነት ለማላቀቅ የኢንዱስትሪው ሚና ከፍተኛ በመሆኑ የቴክኒክና ሙያ ኮሌጆች ግብአት ማዘጋጀት አለባቸውም ብለዋልም። እንደሚታወቀው ያው ሀገራችን አሁን ተያይዛ ከድህነት ተመንጭቃ ለመውጣት ከፍተኛ ጥረት እያደረገች ያለችበት ወቅት ላይ ነው ያለ ነው። ለዚህም ደግሞ ትልቁና ዋናው የሽግግሩን ሂደት የሚቀበለው የኢንዱስትሪ ዘርፍ ነው። በዘርፉ አበረታች ውጤት መመዝገቡን ተናግረው በቴክኒክና ሙያ ኮሌጆች የሚመረቱ የቴክኖሎጂ ስራዎች ለዚህ አጋዥ መሆናቸውን አመላክተዋል። ሀገራችን አሁን በተያያዙ በተለይ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በዘረጉት ኢኒሽቲቭ ተኪ ምርቶችን በሀገር ውስጥ አምርተን የኤክስፖርት ምርቶችን እየቀነስን የሀገር ምርቶችን ደግሞ ለራሳችንም አልፎ ወደ ውጭ ኤክስፖርት የማድረግ አቅም እንዳለን እምቅ አቅም እንዳለን የማምረት አቅም የእውቀት ክሎት ከዛም ባለፈ ደግሞ ከፍተኛ የሆነ የሀብት ክምችት እንዳለን ወደዚህ ፕሮሰስ ሊደረግ የሚችል የኢንዱስትሪ ግብአቶች እንዳለን የሚያሳዩ በርካታ እይታዎችን አይተን በሀገር ውስጥ እነኝህን በርካታ ፈተናዎችን መሻገር የምንችልበትን መስመር ተዘርግቶ ሰፊ እንቅስቃሴዎች ተደርገዋል። በዚህ ሂደት ውስጥም እምርታዊ ለውጦችን አይተናል። ኮሌጁ ከፕሮጀክቱ በሚያገኘው ድጋፍ የሰው ኃይል በማፍራት ረገድ በርካታ ተግባራትን እያከናወነ ነው ብለዋልም። ይሄ ኮሌጅ የሰው ኃይል ከማምረት አንጻር ለኢንዱስትሪ የሚሆኑ የተለያዩ የማምረቻ መሳሪያዎችንም ከመስራትም አንጻር ከፍተኛ ኃላፊነት ተጥሎበትና ኃላፊነቱንም በሚገባ እየተወጣ ካለም ከመሆኑ ጋር ከዛ ጋር ተባብሮ ከወሬድ ባንክ ጋር ተባብሮ እየሰራ ያለበት ሁኔታ አለ። በዚህም ዘርፍ በርካታ በኢንዱስትሪ ዘርፍ ሊሰማሩ የሚችሉ በርካታ ወጣቶች በየደረጃው እየሰለጠኑ ያሉበት አለ። እነኚህ የሰለጠኑ ወጣቶች እዚህ ጋር እንደ አማካሪ ቦርድም እንደ ባለ ድርሻ አካላትም የተጠሩ ከፍተኛ ተቋማት አለ ተቀብለው አንደኛ ለእነኚህ ወጣቶች ስራ ሰጥቶ ስራውን ማሳለጥና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 በገባንበት ስራ ቦታ ላይ ሆኔ እና ራሳችንም ተደራጅተን በሰራንበት ቦታ ላይ እኛ ለመስራት ዝግጁ ነን። የመድረኩ ተሳታፊዎች በሰጡት አስተያየት በፕሮጀክቱ ድጋፍ የተጀመሩ መልካም ስራዎችን በማስቀጠል አላማውን ማሳካት ያስፈልጋል ብለዋልም። የአፈጻጸም ሪፖርት በፕሮጀክቱ አስተባባሪ አቶ ብሩክ አለማየሁ ቀርበው ውይይት ተደርጎበታል። በመድረኩ የካፋ ዞን ስራና ክህሎት መምሪያ ኃላፊዎች፣ የኢንዱስትሪ አማካሪ ቦርድ አባላት፣ የፕሮጀክቱ አስተባባሪዎችና የሆቴልና ቱሪዝም ሰልጣኝ ተማሪዎች ተገኝተዋል።